የሰርግ ቀን ይወሰ መች ንቀብ ሱን እንግዲህ አንተን የምትወስነ የሰርግ ሰው እንዴት ናችሁ ጋይስ? ሁሉ ሰላም፣ ሁሉ መልካም። እንኳን ደስ አላችሁ። ከዚህ ራሱ የተለየ አዲስ እኔ ራሱ ስሰማው በጣም ደስ ያለኝ ነገር የእውነቴን ነው ምላችሁ ይህ ፈጣሪ ንላቸሉ እግዚአብሔርን ከዚህ ራሱ ከሰርጉ ሌላ ራሱ የተለየ ሰፕራይዝ አለ ጠብቁ ማለት ነው። እኔ እነሱ ይፋ እስከሚያወጡት ድረስ እኔ ራሱ አላወጣውም እውነት ታቃላችሁ እውነት እውነት ነው እያልኳቸው ነው። እውነት ማለት ከባድ ነገር ነው። ከባድ መሐላ ነው። በፈለጋችሁት እምልላችኋለሁ። ሀይሚና ቡራ ጋ ማለት ነው በጣም አዲስ ነገር አለ። እኔ ሰምቼ በጣም በጣም በጣም ቀንም ቪዲዮ ሰርቻ በጣም የተደሰትኩት ማለት ነው። እኛ በመሀላቸው ሰው ገብቷል ምናምን ምናምን ምናምን እያልን ነበር አይደል በጣም በሚገርማችሁ ሁኔታ ግን ማለት ነው እነሱ ሁለቱም በምንም አይነት የማያለያያቸው ነገር መሀላቸው ላይ ተፈጥሯል ማለት ነው። ምንድን ነው እሱ፣ ምንድን ነው ምንድን ነው ብላችሁ ልጠይቁኝ ትችላላችሁ። ግን ልናገር ጋይስ፣ እኔማ ወሬ እኮ መቋጠር አልችልም። የነገሩኝ ሰዎች ደግሞ ይቀየሙኛል እንጂ ብነግራችሁ ደስ ይለኝ ነበረ። ዛሬ ኮመንት ላይ ሁላችሁም ማለት ነው አዎ፣ ንገሪን፣ ችግር የለውም የሚል ኮመንት በብዛት ካለ ማለት ነው ሶስት መቶ ኮመንት ካገኘሁኝ እንደዚህ አይነት ችግር የለውም ንገርኝ የሚል ሰው ካለ ቪዲዮን ሰርቼ እለቅላችኋለሁ። ምን እንደሆነው ማለት ግን፣ እነሱ ደግሞ ራሳቸው እስኪያወጡት ብቆኝ ደስ ይለኝ ነበር። ግን ልንገራቸው አልንገራቸው የሚለውን እናንተ ወስኑና ኮመንት ላይ አስቀምጡልኝ። ስለ ዛሬው ቪዲዮ ግን ሲሄድ ማለት ነው ጋይ የዛሬ ቪዲዮ ቀለበት ከትላንት ወዲያ፣ ዛሬ ደግሞ የጋብቻችን ቀን ሲል አይ ከጋብቻ ቀን የሚቀድም ነገር አለ አለች ማን ሀይሚ ምንድን ነው የሚቀድመው ሽምግልና ጎበዝ ጎበዝ እኮ ናት ሃይሚ የእውነት ራሷን እንዴት አርጋ በቃ እንጃ ሴት እንደዚህ ሴት ወዘሬ ስቶን ደስ ትለኛለች አያችሁ የሚቀድመው መቅደም እንዳለበት ነገረችው እሱ ግን በቃ ወንድ ስለሆነ ምንም አያውቅም ሰርጋችን ቀን ቤሎ እንምረጥ ምናምን ምናምን እሷ ግን ቀድሞ ቤተሰብሉ፣ ማወቅ አለበት። ሽምግልና እኔ ሴቶች ማለት ነው፣ ጋይስ የምሬን ነው የምላችሁ። እንደ ሀይሚ ሆኑ፣ ሥርዓታችሁን ጨዋ ሆናችሁ ከጋብቻ በፊት አሁን አስቡት። ቡራና ሀይሚ ከጋብቻ ፊት ምንም ሳይነካኩ እስከ ዛሬ ለየብቻ ብቻ እየኖሩ ቪዲዮ እየሰሩልን ገና አሁን ቀለበት አደረገላ። ከዚህ በኋላ ራሱ አብረው እንደማይኖሩ እስከ ፕሮግራማቸው አብረው መኖር እንደማይችሉ እያወራች ነበረ። ሶ በቃ መጋባታቸው ጋይስ ምንም መጣ ምንም የማይቀር ነገር ነው። ምንም ማለት ነው። ለምን እንደሆነ ታውቃላችሁ? የሆነች ሴት መታለቻ መሀላቸው ላይ አሁን ምን ይወጣታል? ምንም የራሷን ሕይወት መፈለግ ትችላለች። አይኖ ነው ያቺም ሴት ልቧ ሊሰበር ይችላል። ያቺ ሴት ብዙ የሚከፋት ነገሮች ሊኖሩ ይችላሉ። ምክንያቱም የቡራ የበፊት ፍቅረኛዋ ስለነበረ ማለት ነው ግን ያው ምንም ማድረግ አይቻልም። እንግዲህ ቡርኪ ደግሞ የሚመርጠውን፣ የሚመቸውን ትሆነኛለች ያሉን ሴት መርጠዋል ማለት ነው እና ኤኒዌይስ ይህ ነው። በጣም ደስ ብሎኛል። በጣም ደስ ብሎኛል ጋይስ። በጣም ድምፄ እንቀስ አድርጌ የማወራላችሁ ጋይስ፣ ያው ሰው አለ ለኢንሽ የሚሄደው መኪና ላይ እና ሰው አለ እየነዳው ይኖ ሪከርድ የማደርግላችሁ ለዛ ነው እሺ። ድምፄ እንቀስ ያደረኩትኝ ሰውን ላለመረበሽ ብዬ ነው። መኪናው ውስጥ ውሰላለ ማለት ነው። አያወሩም። አንድ ብቻ ዋንዳ ጽዞ በቤቢ ነው። እና ጉዶቼ አዲስ ነገር አለ፣ ጠብቁ። የእውነቴ ነው። እንዲህ አኒማ ነግሮች ነው ትሉኛላችሁ፣ ግን እኔ አፌን በልቶኛል። አውጩ አውጩ፣ ንገሪያቸው፣ ንገሪያቸው፣ ንገሪያቸው እያለኝ ነው። ምን ይሻለኛል ጋይስ? ንገሪያቸው እኔ እኮ ወሬ ከሰማ መቋጠር አልችልም። የእውነት ወሬ ከሰማሁ ምንም መቋጠር አልችልም። እንደው ላፈንዳው እያልኩኝ ነው። አይ ይቅር ላፈንዳው፣ አይ ይቅር ለማንኛውም እናንተ ከደገፋችሁኝ እኔ አወጣዋለሁ። አይ ሀኒ አውጩ ያለውን እውነት ንገሪኝ ካላችሁና ኮመንቱ በዛ ያለ ኮመንት ካገኙ ማለት ነው። የምሬ ነው ምላችሁ፣ አወራዋለሁኝ እውነቱን ማለት ነው። እውነት ማርያምን አወራዋለሁኝ። ግን አታውሪም ካላችሁኝ አላወራም። አይ አታውሪ ተይ፣ እራሳቸው በራሳቸው ሰዓት ላይ ይፋ ያርጉ ካላችሁኝ ደግሞ አላወራም ማለት ነውና፣ የዛሬው ቪዲዮ በጣም ደስ የሚል ቪዲዮ ነው። ተመችቶናል። ፍቅራችሁ ድርት ብለዋል። ፍቅር ሲለካ ሃይሚናት ለካ ፍቅር ሲለካ ቡራ ነው ለካ፣ የሚለውን ጋብዣቸዋለሁ ማለት ነው። ጎበዝ ነሽ ደግሞ ስጡት። አመራረጥሽ ምናምን ስማርት ነሽ የእውነት። ወይኔ አፈሳት ቡርኪ አፈሳት፣ ሃይሚን አፈሳት፣ ቡራም እንደዛው ቡርኪ ሃይሚ አፈሰችው ንበል። ይነ ስጋይ ያው ዛሬ አይፊል ሳምቲንግ ነው። ደስ አላለኝ። በራሴ ጉዳይ ነው፣ የእነሱን ደስ ብሎኛል፣ ቪዲዮቸውን ሳይ በጣም ደስ ብሎኛል። እኔ ግን ዛሬ በቃ ጥሩ ስሜት ላይ አይደለም ያለሁት። መኪና ስነዳ ሲግናል ማብራት ሺ ብር ተቀጣው እና ከፋኝ፣ በጣም ከፋኝ። አስባችሁታል? ያለ ፕሮግራማችሁ የሆነ ብር ስትቀጡና ስታወጡ። ለማንኛውም ይሁን ይሁን ብር ከሰው አይበልጥም። ሰው ብዙ ነገር ይደርስበታል። ችግር የለውም ከፍላለሁ። እኔ ጤና እናንተ ኑሩልኝ። እና ጋይስ እንደተለመደው ሀሳብ አስተያየታችሁን ምናምን ኮመንት ላይ ማስቀመጣችሁን እንዳትረሱ። በዋነኝነት ግን ማለት ነው ጋይስ በዋነኝነት የደረሰኝ መረጃ ላውጣው አላውጣው የዚህን ኮመንት እፈልገዋለሁ ጻፉልኝ። ሁላችሁ እወዳች አለው እኔ ከእናንተ ውጭ ያሉ በጣም አይ ተይካላችሁ እኝጠዋለሁ አይ አውጭ የሚል ብዙ ካለ ግን አወጠዋለሁ ማለት ነው ውዶች። እና ይሄ ነው ያለው ነገር ማለት ነው ሪያሊቲ እና እስከማገኛችሁ